ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ መጥፎ ያፍጠረን ነው እንግዲህ መጥፎ ያፍጠረን ከአራት ሰዎች በአንዱ ላይ ይከሰታል። አብዛኛው መነሻ ምክንያቱ የጥርስና የአፋችንን ንጽህና በደንብ ባለመጠበቅ የሚመጣ ነው። እንግዲህ የበላነው ምግብ አፋችን ውስጥ ይቀርና ሰልፈር ወደሚባለው ንጥረ ነገር ባክቴሪያ ምክንያት ተከፋፍሎ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 እሺ ተመልካቾች እንግዲህ መጥፎ የአፍጠረን በጣም የተለመደ እና በራስ መተማመንን የሚቀንስ በሽታ ነው። እንግዲህ በጣም ብዙ መነሻ ምክንያቶች እና መፍትሄዎችም አሉት። እንግዲህ ማንኛውም ሰው መጥፎ የአፍጠረን ሊያጋጥመው ይችላል፣ ከአራት አንድ ሰው ላይም ያጋጥማል። እንግዲህ አንዳንድ በቤት ውስጥ ልናደርጋቸው የምንችላቸው ነገሮች ለምሳሌ ጥርሳችንን እና አፋችንን ማጽዳት፣ ሲጋራ ማጨስ እንዲሁም ጫት መቃም ማቆም ችግሩን እስከነአካቴው ያቆሙልናል። ይህ ሳይሆን ከቀረ ግን ወደ ጥርስ ሐኪም መሄድ ያስፈልጋል። ዋናው እንግዲህ የመጥፎ አፍ ጠረን መነሻ አፋችን ጀርባ ወይም ደግሞ በጥርሶቻችን መሀል የሚገኝ ባክቴሪያ ክምችት ነው። እንግዲህ ሽታን ለመከላከል የአፍ ጤንነትን መጠበቅ ይኖርብናል። እንግዲህ ጥርስን በየጊዜው መቦረሽ አስፈላጊ ነው። በቀን ውስጥ በቂ ውሃ መጠጣት ሌላኛው መፍትሄ ሲሆን ምግብ ከተመገቡ በኋላ አፋችንን መግሞጥ መጥ በጥርሳችን መሀል ያሉ የምግብ ፓርቲክሎችን ለማስወገድ ይረዳል። ሌሎች ለአፍ ጠረን ልናውላቸው የምንችላቸው በቤት ውስጥ የሚሮሩ መፍትሄዎች አሉ። ከእነዚህ ውስጥም እንግዲህ አንደኛው ቀረፋ ነው። እንግዲህ ቀረፋ በውስጡ ሲናሚክ አልሃዲ አሲድ የያዘ ሲሆን የዘይት መጥፎ ሽታን ከመሸፈን አልፎ አፋችን ውስጥ ያለው የባክቴሪያ መጠን በመቀነስ ይታወቃል። እንግዲህ መጥፎ የአፍ ጠረንን ለመቀነስ አንድ የሻይ ማንኪያ የቀረፋ ዱቄት አንድ ብርጭቆ ውሃ ውስጥ በማድረግ ማፍላት ከዛም ውሃውን በማጥለድ መጉመጥመጥ ይኖርባችኋል ማለት ነው። በዚህም እንግዲህ አንደኛው ቀረፋ የአፍ ጠረንን ለመቀነስ የሚረዳ ይሆናል ማለት ነው። ሌላኛውና ሁለተኛው እንግዲህ የፓርሴል ቅጠል ነው። እንግዲህ ፓርሴል ውስጥ ያለው ክሎሮፊል መጥፎ የአፍ ሽታን ለመቀነስ ይረዳል። እንግዲህ ፓርሲል ቅጠላቶች ውስጥ ነክረው ማላመጥ፣ እንደ ሌላው አማራጭ የፓርሲል ቅጠሉን ፈጅቶን ቀስ ብሎ መጠጣት ሌላኛው መፍትሄ ነው ማለት ነው። ወደ ሌላኛው ስናልፍ እንግዲህ የሎሚ ጭማቂ ነው። እንግዲህ የሎሚ አሲዳማ ይዘት ጥርስ ውስጥ የባክቴሪያ እድገትን እንዲገታ ይረዳል። የሎሚ ሽታም ራሱን የአፍ ጠረንን ለመደበቅ ይረዳል። እንግዲህ አንድ የሻይ ማንኪያ የሎሚ ጭማቂ ውሃ ውስጥ ጨምቆ አማስለው በመጉመጥመጥ ጨውም መጨመር ይቻላል እንግዲህ ይህ መፍትሄ የአፍ ድርቀትን በመቀነስ በአፍ ድርቀት የሚመጣ ሽታን ለመቀነስ የሚረዳ ይሆናል ማለት ሌላው እንግዲህ እርሾ ነው እንግዲህ የመጋገሪያ እርሾ መጥፎ ሽታን በማስወገድ ይታወቃል እንግዲህ መጥፎ ጠረን የሚያስከትለውን የአሲድ አለመመጣጠንን በመሻሻል የአፍ ጠረናችንን ይቀንሳል እንግዲህ የአፍ ውስጥ ባክቴሪያ በመዋጋት መጥፎ ሽታንም የሚያስቀረው ማለት ነው። እንግዲህ ግማሽ የሻይ ማንኪያ እርሾ አንድ ብርጭቆ ውሃ ውስጥ አቀላቅላችሁ በቀን አንዴ መጎጥመጥም ለአፍ ሽታ ፍትውን ነው ማለት ነው። ሌላው እንግዲህ ጥርስን በእርሾ በመሞረሽ የአፍን አሲዲቲ ይቀንሳል፣ ባክቴሪያም እንዳያድግ የሚከላከል ይሆናል ማለት ነው። ወሌላኛው ስናልፍ እንግዲህ ሌላኛው ሻይ ነው። እንግዲህ ኖርማልም ሆነ የቅጠላቅጠል ሻይ የአፍ ጠረንን ለመከላከል ይጠቅማል። እንግዲህ አረንጓዴ ሻይ ውስጥ ያለው አንቲ ኦክሲደንት ፖሊፎኒል ባክቴሪያ አፋችን ውስጥ እንዳያድግ የሚከላከል ይሆናል ማለት ነው። እንግዲህ ከዚህም በተጨማሪ የጥርስ ብሩሾችን በየሶስት ወሩ መቀያየር አስፈላጊ ነው። እንዲሁም ስስ ወይም ደግሞ ሶስት የሆነ የጥርስ ብሩሽን ሶፍት የሆነ የጥርስ ብሩሽን መጠቀም አስፈላጊ ነው ማለት ነው ከዚህም በተጨማሪ ምላሳችንን ሳሙና በሌለው ብሩሽ በአፍንጫ እየተነፈስን ማጽዳት፣ ለራሱም የተዘጋጀውን ማጽዳት አገኝ በመጠቀም በተለይም ደግሞ ሲጋራ የሚያጨሱ ጫት የሚቅሙና የአፍ መድረቅ ችግር ላለም። ሌላው እንግዲህ አፍ እንዳይደርቅ ማድረግ ነው። እንግዲህ ውሃ በተገቢ መንገድ በደንብ መጠጣት፣ የአልኮል መጠጥ፣ ሲጋራ እና ጫት ማስወገድ፣ ምክንያቱም እንግዲህ የአፍ መድረቅ ስለሚያመጡ። ማስቲካ ማላመጥም ምራቅ እንዲመረጥ ስለሚረዳ ይመከራል እንግዲህ ከተገኘም ስኳር የሌለው ቢሆን ይመረጣል። ከአመጋገቡ ጋር ተያይዞ እንግዲህ ቀይ ሽንኩርት፣ ነጭ ሽንኩርትና ቅመም የበዛባቸው ምግቦች ማስወገድ አስፈላጊ ነው። ጣፋጭ ምግቦችም ከመጥፎ የአፍጠረን ጋር እያያዛሉ። እንግዲህ ቡናና የአልኮል መጠጦችንም መቀነስ፣ ቁርስ ላይ ጠንካሪ ያለ ምግብ መመገብ የምላሳችንን ጀርባ እንዲያጸዳ ይረዳል። ወደ ሕክምናው ስናልፍ እንግዲህ ሕክምናው ለመጥፎ የአፍጠረን ዋናው ሕክምና ጥሩ የሆነ የጥርስ እና የአፍ ማጽዳት ልማድን ማዳበር ነው። እንግዲህ ተያይዞ ጥርሳችን እንዳይቦረቦርና ድዳችን እንዳይጎዳ ይረዳናል። እንግዲህ በአመት ቢቻል አንድ ጊዜ የጥርስ ቼካፕ ማድረግ አስፈላጊ ነው። የጥርስ ሐኪም ባክቴሪያን የሚቀንሱ መግሞጮጫዎችን ሊያዝ ይችላል። እንዲሁም እንግዲህ የጥርስ እጥበት እንድታደርጉ ሊመክራችሁም ይችላል። አብዛኛው ጊዜ እንግዲህ መጥፎ የአፍ ጠረን ከተከሰተ በኋላ እንግዲህ ከላይ ያሉትን ነጥቦች ከተከተላችሁ ቤት ውስጥ ጥንቃቄ ራሱ የሚጠፋ ይሆናል ማለት ነው። ይህም እንግዲህ ባስ ባስ የሚል ከሆነ ወደ ሐኪም መሄድ ይኖርባችኋል ማለት ነው። እሺ ተመልካቾች እንግዲህ ለዛሬ ይሄ ነበር። አይ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው